ከጓደኛ ጋር ደግሞ ነፃ መሆን ከፈለግ፣ እኔ አውቃለሁ። እሱ ጊዜህ ሲደርስ እራሴ አውቃለሁ። ምንሽ ነው? እሺ፣ ጊዜ አውቀዋለሁ እኔ እራሴ አሁን አይደለም። አሁን ገና ነህ። በቃ አለቀ። አይ እንግዲህ ሰው የሚልህን ስማ፣ ይኸው ነው አሁን። እኔ በጣም ፈራሁክ። በቃ በጣም ተጠራጠርኩክ። እንደዛ ከሆነ በቃ ከየት አመጣሁ ነው? እንደዚህ የሚሆን ልጅ አለ ማለት ነው። ከጓደኞች የነሱን ባህሪ ነው ይዘህ የመጣሁት ይሄ ማለት እነዚህ ልጆች ጀርባቸውን ገና በደንብ ማጥናት አለብኝ። የነሱን ጸባይ ነው ይዘህብኝ የመጣው እኮ። ምንድን ነው የሆንከው ንገረኝ። እሺ በቃ ተይኝ፣ አሁን በቃ ሰላም ሰላም፣ ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን፣ እኔ ደህና ነኝ። እናንተስ እንዴት ናችሁ? ጤንነታችሁ ሁሉ ሰላም ነው ወይ? ሁሉ አሪፍ ነው ወይ? እግዚአብሔር ይመስገን፣ እኔ ደህና ነኝ። ያው እንግዲህ ቤተሰብ መጥቼ አላቅም፣ ካስዬ ከታረቅን በኋላ ዛሬ የመጀመሪያ መጀመሪያ የመጣሁት ቤተሰብ መጥቼ አላቅም፣ ምክንያቱም አልተመቻቸልኝም አንዳንድ ነገሮች ለማስተካከል ወዲ ወደ ስል ነበር የቆየሁት ቤተሰብ ለዛ ነው ያልመጣሁት። ግን እንዴት ናችሁ? ሰላም ናችሁ ወይ? ጤናችሁ ሁሉ ሰላም ነው ወይ? እግዚአብሔር ይመስገን አለሁኝ። ያው እንደተለመደው ትንሱና አላዛር እንግዲህ ያሉበትን ነገር እናንተ የሚያያችሁ ነው ያሉበትን ነገር አይታችኋል። ምክንያቱም ከኔጋም ትንሱ ስትሄድ በጣም በንዴት እና በመከፋት ነው የሄደችው። እኔ ደግሞ እሷ የእሷ መከፋት በጣም ውስጤን አሳመመኛል። አላዛር ደግሞ ያው የተላከለትን ነገር በአለም በማመኑ ነው ይሄ ሁሉ ነገር እየሆነበት ያለው። እኔም ያው ያንን ነገር እንዳይቀበል ብዙ ነገር ብያለሁኝ፣ አይታችሁታል ቪዲዮውን እና በቃ እኔ እንዴት እንደማደርግ ግራ በገባኝ ሰዓት ደግሞ እንዴት ነው የሚሆነው እያልኩኝ በነበረ ሰዓት እነ ሩታ ሩታ ያው ትንሱ ሰርፕራይዝ ባረገችባት ሰዓት ሩታ ደግሞ አላዛርን ጠርታ ትንሱን ሰርፕራይዝ አርጋታለች። ለነገሩ ትንሱ ግን አልተቀበለቻትም። ይሄ ነገር ለምን እንደሆነ አላቅም። ሩታዬ፣ በዚህ አጋጣሚ እግዚአብሔር ይባርከሽ፣ ጌታ በሰላም ይገላግልሽ እላለሁኝ። በሰላም ተፈቺ፣ ጥሩ ዜና እንስማ። እግዚአብሔር ከአንቺ ጋር ይሁን ሩታዬ። ትንሱ ደግሞ እንግዲህ ለምን እንዳልተቀበለች እኔም ግራ ገብቶኛል። ምንድን ነው ማለት በቃ ነገሮችን አቅልለን ብናየው ነው ብዬ የማስበው ምክንያቱም በቃ እሱ የሄደበት መንገድ፣ ያደረገው ነገር ደስ ባይልም እኛ ደግሞ ነገሮችን ማስተካከል አለብን። አላዛርን የመጨረሻ ማስጠንቀቂያ ሰጥቼዋለሁ። ትንሱን ፈልጎ አግኝቶ ይቅርታ ጠይቋት አብሯት እንዲሆን ያለውን ነገር እንግዲህ አይታችሁታል ቪዲዮውን ይሄ ነው ብዬ መደጋገም አይጠ ሲጠበቅብኝ እንድታስታውሱት ነው። እና ያው እኔ በበኩሌ የእነሱ እንደዚህ የሚበጠብጣቸው ምንድን ነው መሀላቸው ያለው ነገር በጣም ያሳስበኛል። እውነት ለምን እንደዚህ እንደሚሆኑ አላውቅም ሰዎች። ቆይ እኔ እኮ የሚገርመኝ ነገር የሰው ልጅ ተዋዶ ከኖረ መኖር አይችልም ማለት ነው። እኔ ግራ ግብት ነው የሚለኝ በእውነት እንደዚህ አይነት ፎቶዎችን መላክ እንደዚህ ማድረግ ይሄ እኮ ተገቢ አይደለም። በቃ አስፈላጊ ነገር አይደለም። ግን ሰው ምንድን ነው እሱ ምክንያቱ እንደ የሰው ልጅ መደሰት አይችልም። የሰው ልጅ የራሱን ሕይወት መኖር አይችልም። ቆይ በእነሱ ነው እንዴ ተጀመረው እንዴ ሁለቱና በእነሱ ነው የተጀመረው መዋደድ በፍቅር መኖር በእነሱን የተጀመረው። የእነሱ እኮ በጣም በዛ። በቃ እውነት ነገራቸው ሁሉ በዛ። በቃ ሰው በቃ በእነሱ ምንድን ነው ይሄን ያክል ነገር፣ እኔ በጣም ነው ግራ የሚገባኝና፣ ያው ሰው የፈለገውን ያደርግ የፈለገውን ይበል ግን ትንሱና አላዛር መባነን አለባቸው። በቃ ይሄ ነገር ጥሩ እንዳልሆነ ተገቢ እንዳልሆነ የሚባለው ነገርም ደግሞ እነሱን ለማለያየት እነሱን ለማጣላት እንደሆነ ሊገባቸው ይገባል። በቃ ምንም እንደማይጠቅም ማለት ከነገሮች ሁሉ መራቅ አለባቸው። ይህንን ነገር ሁለቱ ከተማመኑ ሁለቱ ከተዋደዱ ሌላ ነገር ምንም እንደማያስፈልግ ማወቅ አለባቸው እንዴ። እንጂ ይሄንን በተከተልን ቁጥርማ በየጊዜው ስንት አይነት ነገር ይመጣል፣ በሰው ላይ ስንት አይነት ነገር ይባላል። እና የተባለውን ሁሉ የምናምን ከሆነ በጣም ከባድ ነው የሚሆነው። እውነት ቤተሰብ፣ አየሩ ጥሩ አይደለም እና እንደ ጉንፋን ነገር ሊይዘኝ ነው ቤተሰብ መሰለኝ። እኔ እነሱን የምላቸው ነገር ቢኖር ይሄን ነገር ከውስጣችሁ አስወግዳችሁ የራሳችሁን ሕይወት እንድትኖሩ ለራሳችሁ ጊዜ እንድትሰጡ ነው የምፈልገው። እኛ ስንት ሕልም አለን በእናንተ ላይ እውነት፣ ስንት አይነት እቅድ አቅደናል። ገና ብዙ ወደፊት የምንራመዳቸው ብዙ ነገሮች አሉ። ገና ከጅማሬው እንዲህ አይነት ነገር መብዛቱ እኔ በራሴ በኩል በጣም እውነት አስደብሮኛል። በጣም ደብሮኛል እና ትንሱ፣ እባክሽን፣ እባክሽን የኔ ልጅ በእናትሽን፣ ያው እኔ በቃ ልጫንሽ። በእውነት አላዛር እባክህ፣ አንተም እረፍና ፈልግሃት ያለውን ነገር እንድታስተካክል ነው የምፈልገው። በቃ አግኝታታ ያለውን ነገር ማስተካከል አለብን። በይቅርታ ሁሉን ነገር እለፉ ትላለውኝ ያለው ነገር ሁሉ ነገ የሚቆጨንን ነገር ማድረግ የለብንም። እውነት ነው የምላችሁ። ፍቅር ደግሞ ብዙ ቻንጆች አሉት፣ ብዙ ጭንቀት፣ ብዙ ፈተና አለውና እናንተ ከዚህ ነገር ራሳችሁን አግልላችሁ ህይወታችሁ ወደፊት የሚሄድበትን መንገድ እንድታደርጉ ነው የምፈልገው። እባካችሁን ብዬ መክራችኋለሁ። በፊትም እነግራችኋለሁ፣ አሁንም እነግራችኋለሁ። የእናንተ ነገር እኔን አሳስቦኛል፣ በጣም ነው ያስጨነቀኝ። እውነት ዛሬውላ አላዛር ጋ አንተ ጋር ልደውል ፈልጌ ነበር፣ ግን እስቲ ይቅር፣ ነገ ደውላለሁ ብዬ እኔ ተውኩት። ለማንኛውም ግን አንተ በተቻለ መጠን ትንሱን ያልካት ነገር ጥሩ ስላልሆነ ደግመህ ደጋግመህ ይቅርታ እንድትጠይቃት እና ወደ ህይወታችን በሰላም እንድታመጣት እለምናሃለው አላዛር ብዬ ነው የምነግርህ። ከዛ በተረፈ ትንስዬም ደግሞ አንቺም እሱ መጥቶ ይቅርታ ሲጠይቅ እባክሽን ቢያትበይው በቃ። በእውነተኛ ሁላችንም የራሳችንን ነገር ራሳችን ከበር አድርገን ራሳችን የምንወጣበትን መንገድ መምረጥ ነው ያለብን። ትንስ የኔ ቆንጆ የኔ ኬክ በጣም ነው የምወድሽ እውነት፣ በጣም ነው የምወድሽ። አንቺ ከፈጣሪ የተሰጠሽ ስጦታዬ ነሽ። እውነት ትንሱ በጣም በጣም በጣም በእውነት ከስንት ቻሌንጆች ከስንት ጭንቀቶች ከስንት ነገር በኋላ ነው አንቺን ያገኘሁሽ እና እኔ ባንች አልደራደርም የኔ መልካም፣ የኔ ጸባይ ሰናይ፣ የኔ ቆንጆ፣ የኔ ትግስተኛ። ምን ልበልሽ በቃ በእውነት ሁሉ ነገር በቃ ሁሉ ዓለም ላይ ያለ ነገር ሁሉ ይገባሻል በጣም ነው የምወድሽ እባክሽን እባክሽን ትንሱዬ እባክሽን ብዬ ለምንሻለው አላዛርም ደግሞ ይህን ነገር እንደምታስተካክል ተስፋ አለኝ እጅን የመሰለች ልጅ ነግሬ ያለው አስተካክለ ይዛሃትና ብዬ ላሃል ነው ከዛ በተረፈ ደግሞ ቤተሰብ አስዬንም ደግሞ እያበረታታችሁት ከጎኑ ሆናችሁ በእውነት ሰብስክራይብ እያደረጋችሁት ያው ብዙ እውቀት ብዙ ትምህርታዊ ነገሮችን እንደሚያቀርብላችሁ እኔም ቃል እገባላችኋለሁ። እናንተም ሰብስክራይብ እያረጋችሁ እንደምታበረታቱት ተስፋ አለኝ። አሁንም እያረጋችሁት ነው። በጣም ነው ማመሰግነው። በጣም ነው የማከብራችሁ እውነት። ከጎናችን ስላላችሁ ማሚዬ፣ አስዬ በርቱ እናንተ። በጣም ከእናንተ ብዙ ነው የምንማረው እያላችሁ የምታበረታቱን ሰዎች በጣም ነው ማመሰግ አመሰግናችሁ። በጣም ነው የማከብራችሁ። በጣም ነው ወዳችሁ። እግዚአብሔር ይባርካችሁ። በእውነት ቪዲዮ እያወራሁኝ ነው። ዛሬ ምን አብረን እንሁን። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ደህና ናቸው። የእኛ ያለን እግዚአብሔር ይመስገን። እንዴ ነሽ ዛሬ አለሁኝ? እግዚአብሔር ይመስገን። ዛሬ ያው ቤተሰብን ከእኔና ስዬ እርቅ በኋላ ብዙ በእኔ አልመጣሁኝ፣ ያው በእና ላዛር በእነ ትንሱ ነው እንጂ እኔ እንደዚህ አልመጣሁ ነበር። ዛሬ እስቲ ላውራቸው ብዬ ቁጭ ብያለሁ። ከየት ነው የምትመጣው? እዚሁ ነበር። አሁን ነው ከትምህርት ከትምርት ገብቼ ነው ልብሴን ቀየር የመጣሁት ነው እንደ እና ትምህርት እንዴት ነው አሪፍ ነው እንግዲህ ሰላም ነው 2018 ጀምረናል እሺ አሁን እንግዲህ ፈተና የደረሰ ነው እሱን እንግዲህ ያው ለማጥናት እየሞከርኩ ነው አይ በርታ በርታ ባንከር እሺ ታዲያ ሁሉ አሪፍ ነው ሁሉ አሪፍ ነው ሁሉ አሪፍ ነው ግን ዛሬ ያው ይሄ ቪዲዮ ቢጠፋ ደስ ይለኛል ለምን አንቺ ማውራሽ ነገር አለ እንደ ቪዲዮ ለምን ይጠፋል ታዲያ እናውራ ምን ችግር አለው እሺ የሆነ ቪዲዮ ይሁን ካል ችግር የለውም እኮ። ችግር አለው አሁን እኔ አምስት መቶ ብር ፈልጋለሁ። ለምን እንደ ማለት ያስፈልገኛል እኮ። ለምን ለምን አስፈለገ? እንደ ሁሌ ቤት ውስጥ እስከ ዛሬ ድረስ ቤት ውስጥ ሆንኩኝ ከጓደኞቼ ጋር ቢሆን መዝናናት አለብኝ እኮ። ታዲያ ለመዝናናት ብር ግድ አስፈላጊ ነው እኔ ወጥቼ እያችሁ እየሄድኩ እያዝናናዋችሁ ነው። የጎደለባችሁ ነገር የለም። ያን ያለ ያስከፋዋችሁ ነገር የለም አይደል? እንደምን የጎደለብህ ነገር አለ? የግድ ከጓደኛ ጋር ወጥተህ መዝናናት አለብህ? ያጎደልሽብንም ሁሌም እንደተዝናና ነው። ቤተሰብ የሚያውቀል ግን ከጓደኞቼ ጋር በቃ እኔ ብቻዬን ሆኜ እንዴ? ይሄን ነገር ደግሞ ከየት ነው የተማርከው? አንተ ለብቻ ከጓደኛ ጋር የምትዝናናው ፕሮግራም ያስገው ኬት ለምን ይሄ ለምን አስፈለገ? በቃ ፈልጋለሁ እኮ በቃ ፈልጋለሁ መልስ ሊሆን ይችላል። ምን ማለት ነው? በቃ ፈልጋለሁ። ለምን አስፈለገ ነው ዋናው ጥያቄ። ምንድነው? እንደዚህ አይነት ነገር እንደዚህ አይነት ነገር እኔ አይቼብክ አላውቅም፣ ሰምቼብክ አላውቅም። ዛሬ ምንድነው? እንደዚህ አይነት ነገር። አይ መዘናናትም ቢሆን ከአንቺ ጋር ነው የምንዝናናው እኮ። ያጎደልሽብን ነገር የለም አውቃለሁ። ግን ደግሞ ከጓደኞች ጋር ሆኜ መዝናናት እፈልጋለሁ እኮ። ለምን አሁን በዚህ ጊዜ? ጊዜው የከፋ ነው። ከጓደኞች ጋር ወጥተህ ከምትዝናናበት እድሜ ላይ አይደለህም። ሲቀጥል ደግሞ ጥሩ ሁኔታ ላይ አይደለም። ይሄ እኮ ለአንተ ይሄ ቀላል አይደለም እኮ አሁን እየው። ብዬ የጠየቅኩሽ ነገር አረን እንዴ! ከሰው እንዴት ገና በዚህ ሰዓት በዛ ላይ ያልተለመደ ነገር ወተ ከጓደኞች ጋር ተዝናንተ ወይ ደግሞ ያልሆነ ነገር ውስጥ ገብተ የማታቅ ልጅ ዛሬ እንዴት እንደ አዲስ ዛሬ እንዴት እንደዚህ ልጠይቀኝ ቻልክ ምንድነው ምክንያትም? ምንም ምክንያት የለኝም እና አቶጂኝ ለምን አልወድህም? እና የኔን ፍቅር የምትለካው በዚህ ነው አይ እንደዛ ሳይሆን እና ጀስት በቃ እኔ አሁን አምስት መቶ ብር ያስፈልገኛል አሁን እየጠበቁኝ ነው ጓደኞቼ እኔ አልሰጥህም ማለት የሚጠብቁ ሄዱ በላቸው። ምክንያቱም አትሄድም አትሄድምም፣ አልሰጠህም። አረ እናቴ እያታወርጂ እንዴም ማዋረድ ነው የምታወራው? ምን ማለት ነው ምን ማለት ነው፣ እንዴት ነው እያሰብክ ያለው እንዴ? ማለት ምን አይነ መዝናናት ነው ከነሱ ጋር ምትዝናናው? ሲል ገለ ያው ውጪ ምን ነው በቃ ውጪ ምን አለ ኳስም ቢሆን እናያለን ገብተን። እኔ እንዲህ አይነት ነገር እንደማልፈቅድ ታውቃለህ አይደል እንደማልፈቅድ እንዲህ አይነት ቦታ ላይ ከልጆች ጋር አልባሌ ቦታ ላይ እንድትውል እንደማልፈልግ ታውቃለህ። ታዲያ ዛሬ ኬት አምጥተህ ነው እንግዲህ ያስፈልገኛል አምስት ብር። እኔ አልሰጥህም፣ ብሩንም አልሰጥህም፣ ልጆቹንም ሂድና አልመጣም በላቸው። ኧረ እኔ እንደዛ አላደርግም። እንደዛ ነው ማድረግ ያለብህ። ለምን ዛሬ አንተ ምን ሆነሃል ግን? እንደዛ ነው ማድረግ ያለብህ። እኔ ምን ልረዳት እንዴ? ምኑና አልዩ ምንድ ነው? ልጆቹንም ሄዱ በላቸው። ማንፈቅድልህን ነገር እንትን አትበል። ሲጀምር ለምን ፕሮሚስ ገብተህላቸው መጣለው ቀበላለሁ ብለህ? እንዴት እኔ እንደማልፈቅድ እያወቅህ እንዴት ለእነሱ እሺ ብልሃቸው ትመጣለህ? በቃኛም ያደግ ነው ከአንቺ ጋር መጣት ነውና አሁን ከነሱ ጋር ልንውጣ ብልሽ የምትፈቅጅልኝ ስለመሰለኝ ለምን እንዴት ፈቅድልሃለሁ በዚህ በከፋ ጊዜ እንዴት ለምን ብዬ ለምን ብዬ ነው ምፈቅድልክ ለምን እኔ ውጭ እንኳን ለደቂቃ ስትቆዩ እንዴት እንደሚጨንቀኝ አታውቅም እንዴ እና እኔ አሁን እነዚህ ልጆች ባህሪያቸው ምንድን ነው ምንድን ነው የሚፈልጉት ምንድን ነው የሚያደርጉት ምን ላይ ናቸው የት አውቃቸዋለሁ አንተ ጓደኞች በሆኑ ስለሆኑ ብቻ ከነሱ ጋር ተነስተ ተዝናና ብዬ ፈቅድልህ የሚያስፈልግህን ነገር ከኔ ጋር ታደርጋለህ መሆን ያለብህን ትሆናለህ። ከዛ ውጭ ግን ምን በቃ ስንት ነገር እየመከርኩ ነው ያሳደኩ የውጪውን ዓለም አልነገርኩም? ከትምህርት ከትምህርት ልትስተጓጎል ነው ገና ትምህርት ተጀምሯል ገና አሁን ትምህርት ላይ ናችሁ ለመስተጓጎል ነው አጉል ነገር ምን ለምደ ነው? የሆነ ነገርማ ማለት ለምደሃል። አንተ ውጪ ምን ለምደሃል? ምንም አንደምር እና ምንም የለመድኩት ነገር የለም። የሆነ ነገርማ ለምደሃል። ምንድነው ሱስ ገብታችሁ ነው? እና ምን ሆነ ነው? ተናገራ። እና አዲስ ነገር ምን ተፈጠረ? እሺ፣ እንደምንም አትበለኝ። ለመዝናናት ብቻ ነው። መዝናናት ምን ማለት ነው? አልገባኝ ምን እስከ መቼ ነው እሺ ከአንቺ ጋር እየወጣን ሁሌም እንዝናናለን እስከ ለምን ምን ማለት ነው እድሜ ትስኪ ደስ አድርግ በቃ አላደክም ለኔ አላደክም ገና ነው አንተ አንተ ያደክንም ይመስል ገና ነው ለኔ ስለዚህ እኔ ጊዜ ሲደርስ መዝናኛ ሰዓት ሲደርስ ራሴ የመፈቅድልህ ጊዜ አለ ውጣና ሻይ ቡና ብለና ብየምልህ ጊዜ ይኖራል አሁን ግን ከኔ ውጪ ከኔ ውጪ የትም የምትሄድበት ነገር የለም ሲቀጥልም ደግሞ እኔ ከማላቃቸው ልጆች ጋርም ሂድና ተዝናና ብዬ ነገ የሆነ ነገር ሆነ ብትመጣ ያንን ነገር እኔ መቋቋም አልችልም። ላስተዋውቅሽ አልፈልግም። እኔ ዛሬ ተዋውቄ ዛሬ ያልክም ደግሞ አልፈልግም። በራሴ ሲስተም በራሴ እንትን ነው መተዋወቅ የምፈልገው? ቀስ ብዬን አጥንቼ የምደርስበት እንዴ። ምን ማለት ነው እሱ? ምን ሆነዋል? ዮ ምን ለምደዋል ምንም የለመድኩት። ኧረ የሆነ ነገር ማ ለምደሃል እንጂ አንተ እንደዚህ ብለኸኝ አታውቅም እኮ ምንድነው አዲስ ነገር። እኔ ገና እውነት ያለውኝ ገና ከኋላ ጓደኞችህ ከነማንማ እንደሆኑ ምን ምን እንደሚያደርጉ እስቲ ዞር ዞር ብዬ ማየት አለብኝ። ኧረ ምንም ነገር የለም እና ዛሬ ጌታ መጣክ ይሄንን ሀሳብ ዛሬ ኬታ አመጣ። አይ በቃ እንዝናና እስቲ። ዛሬ የት ነው? ምን ማለት ነው? ኳስ ጨዋታ ለማየት ሲገባ እዛ ውስጥ ምን ምን እንደሚፈጠር ታውቃለ? መጣላት አለ፣ ብዙ ነገር አለበት እኮ እዛ ኳስ ኳስ ለማየት ሲገባ አንዱ ቡድን ካንዱ ቡድን ሲሸነፍ እርስ በራስ መደባደብ አለ። ይን ታውቃለ? ለምንድን ነው እንደዚህ አይነት ነገር ውስጥ አንተ መግባት የፈለከው? ኧረ ወይኔ፣ ዛሬ ደግሞ ምንድነው የሰማሁት? አሁን በቃ አሁን እኔ አሁን አመሰጠው፣ ብር ያስፈልገኛል። አንቺ ማሰጥኝ ከሆነ እኔ በማገኝበት መንገድ ማግኘት ይችላል። እኔ አልሰጥህም፣ በምንም በኩል አታገኝም። ምን ለማድረግ ምን ማድረግ ፈልገ ነው? አልሰጥህም፣ ስልክ አልሰጥህም ነው በቃ፣ እንደ እኔ ነገር ነው ለምን ደማስጪ አልሰጥህማ ለምን ምክንያቱም ስለማያስፈልግ አያስፈልግህም? የሚያስፈልግህን ነገር እኔ አውቃለሁ እኔ ከማውቀው ውጪ እዛ ውጪ የለመድከው ነገር ከሌለ የሚያስፈልግህን እኔ አውቃለሁ እንደዛ ነው አዎ ምን ማለት ነው? እንደዛ ነው ማለዛችሁ ነው ይሄ ነገር ያለው። እዩ ያልተለመደ ነገር እያየሁብህ ነው። በቃ ነው ያለመድኩትን ነገር አንተ ላይ ማየት አልፈልግም። ይሁንልሽና በስነ ስርዓቱ እንዳሳደግኩህ በስነ ስርዓቱ ትምህርትህን ጨርስ፣ ከዛ ወደ እንጀራህ ግባ። ለምን እንደዚህ ትሆናለህ? መማር እኮ እማራለሁ አልማርም አላልኩኝም። ግን ደሞ እስከ መቼ አሁን 17 አመት ሞልቶኛል። እና ይሁን 17 አመት ማለት ትልቅ ነው ማለት ነው። የሚያስፈልጉኝ ነገሮች አሉ ከጓደኞቼ ጋር በአንተ እድሜ ከመብላት ከመጠጣት፣ ልብስ ከመልበስ፣ ከመማር፣ ከማጥናት የዘለለ በአንተ እድሜ በዚህ እድሜ ምንድን ነው የሚያስፈልግህ? በእኔ ነው የምትኖረው፣ በእኔ ትከሻላለህ። የምትኖረው እኔ ነኝ አለ የማኖርህ ማለብስህ እኔ ነኝ አይደል እንደ ስራ የለህም አይደል እንደ እና ለምን እንደው ታሪያ መከለክኝ? እነሱ ቤተሰቦች ሁሉ ነገር ይደረግላቸዋል እንዴ? እነሱ ቤተሰቦች የፈለጉትን ነው ያድርጓ። ምን አገባና? እነሱ ምን ላይ የዋሉ እንደሆነ ቤተሰብ የማይከታተላቸው ከሆነ እነሱ ነገ ዱርዬ የሚሆኑ ከሆነ ነገ ለሀገርም ለቤተሰብም ለዜጋም የማይሆኑ ከሆነ አንተም ከነሱ ጋር ልጠፋ ፈልጋለህ? አብረ ልጠፋ ነው በቃ። ምን ይፈልጋው? አምስቱ ወር ነው። እንግዲህ አልሰጥህም። ደግሞ ይምጣም አስዬ የሚምጣ ገና እነግረዋለሁ ይሄን ነገር እንዴ። አልሰጥህም። ለምንድነው እሱ የሚሰማውሽ? እና መንገር አለብኝ አይደል? እንዴ መስማት አለበት እንዴ? ወይኔ ዛሬ ደግሞ ምን ውስጥ ነው ያለሁት? ምን ሆነ? በቃ ያስፈልገኛል ይሄ አምስት መቶ ብር አልሰጥህም። እኔ እንግዲህ አልሰጥህም። የምትፈልገውን ነገር በል በቃ አለቀ። እኔ እናንተ በመነጋገር መግባባት ካቆምን እኔ ምልህን መስማት ካቆም ክመብትክ ነው። ሁሌ መማር፣ ሁሌ ከቤት ወደ ትምህርት ቤት፣ ከትምህርት ቤት ወደ ቤት እና እንደዛ ነዋ። አሁን ያንተ ጊዜ እንደዛ ነው። መማር አለባ። ስትማር እኮ ነው ትልቅ ቦታ የምትደርሰው። ስትማር ነው ለኛም ለሀገሪቷም የምጠቅመው እኮ ስትማር ነው። አለማርም እኮ አላልኩኝ። እና አንተ አሁን የምትሄድበት መንገድ ደግሞ ከትምህርት ያዘናጋሃል። ከትምህርት እንድትዘናጋ ያደርጋል፣ አጉል እንድትሆን ያደርጋል። እንዴም ሰው የሚልህን ነገር ስማ፣ የምትሰማ ከሆነ ስማኝ። ነግሬያለሁ እኔ፣ አትጨቃጨቀኝ። እኔ ከዚህ በኋላ እውነት እንዳትጨቃጨቀኝ። አይጠፋም፣ ለምን ይጠፋል? እንደውም እንደውም ረስቸው ነበር መፈጼ፣ አይጠፋም። ወደዛ በላ አንተ ልጅ

እናት ይሄን ቪዲዮ አትፊና፣ ብሩን እኔ አላጠፋምም፣ ብሩንም አልሰጥህምም አርፈ ተቀመጥ። እንደውም ልጆቹ ራሴን ነኝ እጅ የማባረራቸው እጅ ነው የማባረራቸው መብት እንዴ ነው። እና ምንድነው እነሱ ናቸው እኮ እንደዚህ አይነት አጉል ጠማማ መንገድ እየመከሩክም የምትመጣው ጠማማ መንገድ ነው እን ምን ማለት ነው እስከ መቼ ነው እሺ ታዲያ እንደዚህ ሆኜ ነው የሚቀጥለው እስከ መቼ ምን ማለት ነው ትምህርትህን ተምረህ ቀጥል ጥብለህ ትምህርትህን ተምረህ ትጨርሳለህ የሚያስፈልግህን ነገር ደግሞ እኔ ራሴ አውቃለሁ ወጥተህ መዝናናት ካለብህ ከጓደኛህ ጋር ደግሞ ነፃ መሆን ከፈለግ ምን አውቃለሁ እሱ ጊዜህ ሲደርስ እኔ ራሴ አውቃለሁ መች ነው እሺ ጊዜህ አውቀዋለሁ እኔ ራሴ አሁን አይደለም አሁን ገና ነው በቃ አለቀ እንግዲህ ሰው የሚልህን ስማ

አደረግን እስከ መቼ ነው እንደዚህ የሚቀጥለው? አሁን ገና ነህ። አስራ ሰባት ዓመት ማለት አንተ ለመኖር አልደረስክም። ገና ነህ ወይ አንቺ ነሽ? ገና ነህ እኔ ጊዜ እስኪደርስ ነው አላልኩ? ይሽ አስራሃለሁ አላልኩ? ማሽ ገና ነው ወዲ ሜጋና ነው እንዴ? ለምን ይሁሉ መፋጠን፣ ምን አስፈለገ? አልባሌ ቦታ ላይ ሄዶ ለመውደቅ፣ እዛ በየቱ ቦለ መወተፍ ለምን አለ፣ ምን አስፈለገ? ክፉ ነገር ላይ ለመሄድ ለምን አስፈለገ? ክፉ ነገር አይደለም እኮ መድ እኔ ከጓደኞች ጋራ በዚህ ሰዓት ወተ እዛ ምዛም እንድትል አልፈቅድልህም። እናም ደግሞ ሄድና ተንዘላዘል ብዬ እንደዚህ መሽለጌ የምሰጥ ሳንቲም የለኝም። አልሰጥም አልሰጥም። የምትፈልገውን ሁን። እግር ከዚህ ቤት ይውጣ ታይኛለህ ማለት በቃ ከዚህ ቤት ይውጣ። ትምህርት ቤት እራሱ ካሁን በኋላ ነኝ

የምን ውርደት ነው? ከእናት ጋር ልጅ መሄድ ውርደት ነው? እንደ እንደ ድሮ ለምን ህፃን ሆነህ እንደዚህ አላልክም? ዛሬ ነው ውርደት መሆኑ የታየው ከእናት ጋር መሄድ። ዛሬ ነው ሸሚ የሆነብን ኬታ መጣሁ ነው። እንደዚህ የሚሆን ልጅ አለ ማለት ነው? ከጓደኞች የእነሱን ባህሪ ነው ይዘ የመጣው ይሄ። ማለት እነዚህ ልጆች ጀርባቸውን ገና በደንብ ማጥናት አለብኝ። የእነሱን ፀባይ ነው ይዘህብኝ የመጣው። ይሄንን እኔ አላቅህም። እንደውም እሺ በዚህ ባህሪ ይሄ ባህሪ ነው፣ ምን ተመሳይ ነው። ሌላ ባህሪ ሌላ ባህሪ አላመጣም። እኔ በዚህ አላቅህም። እኔ ሳሎን እናንተ ናችሁ፣ ባህሪያችሁ እንትን እያለ እኛ ነን እናንተ ናችሁ። ገና ቁጭ ካልኩ ብዙ ሰማለ። አንተ ምን ሆናል ማለት የኛ ባህሪ የተቀየረው እኛ ነን የተቀየርነው። ኧረ እባክህ ተው እንጂ አሁን እኮ አንድ ሰው እንደውም የኔ ባህሪ አው ተቀየረ፣ ለምን ተቀየረ አትለኝ። ድሮ ቢሆን እንደዚህ ሳናግረኝ መታክ ነበረ። አሁን ዱላው ቀረ አይደል? መጣላት፣ መማታት ሁሉ ነገር ቀረ። እስኪ በመነጋገር እንመን ብዬ ዝም ስላልኩ ና ይሄ መሻሻል ነው። ግን አሁን ደሞ አንተ ዱላን የፈለከው እንደ ደርግ ጊዜ ዝም ብዬ ሊያዘ እንዴ እዚህ ሚያክል እድሜ ምን ይደረሽ ይችላል? ይሄ እድሜ አንተ ትልቅ የትናንትና ልጅ ነህ እኮ ይሄን ሁሉ ነገር ትደርስበታለህ። ለምሳሌ አንድ ህፃን ልጅ እኮ አሁን ከአንድ እስከ አምስት ዓመት የሚደረግልህ ህፃንና ከዛ በላይ ያለ አሁን በ በእኔ እድሜ ላይ ያሉት ደግሞ የሚደረግላቸው የተለየ፣ ባንተ እድሜ ላይ ያሉት የሚደረግላቸውን ሁሉ እያደረኩልህ ነው። የቀረብህ ወጥቶ መንዘላዘል ብቻ ነው። ሌላውን ነገር ሁሉ እያደረኩልህ ነው። በአንተ እድሜ ላይ ስልክ ትፈልጋላችሁ፣ ከተፈልጋላችሁ ገዝቼላለሁ ልብስ ነው፣ በፈለግከው አይነት እየተገዛ እየለበስክ ነው እና ትምህርት ቤት የምትጠየቀውን የከለከልኩ ነገር የለም። ሌላ ምንድን ነው? መንዘላዘል ነው የቀረግ በየፑል ቤቱ በየጫት ቤቱ ወይ ደግሞ በየእንዳልከውም እግር ኳስ የምትሉት ነገር በየምናምንቴው መሽከርከር ነው የቀረብን። እኔም አልደከመኝ በአንተ እዩ እያለፈለፍኩ ነው የደከመኝ ነው እኔ ነግሬሃለሁ ተረጋጋ ሰው የሚልህን ነገር ስማ እዮብ ተረጋጋ እውነት በዚህ ባህሪ አላውቅህም ምን ሆነሃል ምንድን ነው የቀመስከው? እንዴ አልሰጥህም አርፈህ ተቀመጥ እኔ አሁን ቪዲዮን ልዝጋና ልነሳበት። ቪዲዮን ዝጎሽ አንሶ ቀስ ነው። ቤተሰቤን አናግሬ ነው የምዘጋው። አናግሬያቸው ቆይ አውርቻቸው ቀስ ብዬ ነው። አንተ ነው የምታዘኝ? እሱ ምን ሆናል? እና ሰላም አይደል

ለምንድን ነው አልመጣም ብላቸው አልመጣም ብላቸው ሄድና እሺ ምን ልንገራቸው? አልፈልግም አንተ ነው በላይ ስማፈር የጀመርከው እና ምን በቃ ምንድን ነው ለምን እንደዚህ መሆን ክርክር ሰጣቸው። አንተ እንዳልሄድ ካልፈለግህ ደግሞ አንተ ሂድና፣ እናቴ ተቆጥታኛለች እንዳልሄድ። አንተ ጊዜ ነው ያለው አይደል? ከቁጥጥር አላለፍክም እኮ። እንደዚህ ነው እንግዲህ በቃ እንደዚህ መሆን የጀመርከው